ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 11 2017 ዓም የምሽት ዜናዎችን ይዘንላችሁ ቀርበናል። በአራቱም የአማራ ቀጠናዎች በቀጠለው ዘመቻ በዛሬው እለት በባህር ዳር መኮድና አየር ኃይልን ኢላማ ያደረገ ጥቃት ተካሂዷል። ዘመቻ አንድነት በድል ታጅቦ ቀጥሏል። ዝርዝር አለን። የአማራ ተወላጅ የመከላከያ ወታደሮች ከፍተኛ የጦር አዛዦችን ጨምሮ ከ30 በላይ የአገዛዙን ወታደሮች በስብሰባ አዳራሽ ውስጥ ገድለዋል። አብይ አህመድ ከትግራይና ከኤርትራ ጋር ጦርነት ሊከፍቱ እንደሚችሉ ጠቁሟል።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 በአራቱም የአማራ ቀጠናዎች በቀጠለው ዘመቻ በዛሬው ዕለት በባህር ዳር መኮድና አየር ኃይልን ኢላማ ያደረገ ጥቃት ተካሄደ። በአማራ ክልል የተለያዩ ቀጠናዎች እየተደረጉ ያሉ የዘመቻ አንድነት ውጊያዎች ለሁለተኛ ቀን ተጠናክረው የቀጠሉ ሲሆን የፋኖ ኃይሎችም ወደ ከተሞች ገብተዋል፣ ከፍተኛ ድል አግኝተዋል። በዚህ የአማራ ፋኖ በጎንደር ከፍተኛ ድል አግኝተዋል። በዚህ የአማራ ፋኖ በጎንደር በደቡብ ጎንደር ደራ ሐሙሲት በወሰደው እርምጃ ሰባት የወረዳ አመራሮችን ጨምሮ በርካታ አገዛዙ ወታደሮችን በቁጥጥር ስር መዋሉ ተነግሯል። በኦፕሬሽኑ ቁጥራቸው በውል ያልታወቀ የሚሊሻ ና የአድማ ብተና እንዲሁም የመከላከያ ሰራዊት አባላት ሲገደሉ በርካቶች መቁሰላቸው ታውቋል። በትናንትና ውለት በደቡብ ጎንደር ዞን ደራ ሐሙሲት ወረዳ አንበሳሜ ከተማ ላይ በተደረገ ውጊያ በርካታ ቁጥር ያላቸው የገዢ ቡድን ወታደሮች የተገደሉ ሲሆን እስከሬናቸው በከተማዋ መሀል አደባባዮች ላይ ወድቆ መዋሉን ለማረጋገጥ ችሏል። እርምጃው ሰላሳውን የወሰዱት የአማራ ፋኖ በጎንደር አንድነት የሜጀር ጀነራል ዋንታ ባተኮር አንድ አባላት ሲሆኑ ከቡድን መሣሪያዎች ጀምሮ እስከ ነፍስ ወከፍ ክላሽንኮቭ መሳሪያ ማርከው መታጠቃቸውም ታውቋል። በትናንቱ ውጊያ በቁጥር ሰባት የደራ ወረዳ አመራሮችን ጨምሮ በርካታ አገዛዙ ወታደሮች በፋኖ ቁጥጥር ስር መዋላቸው ተነግሯል። በተመሳሳይ በማዕከላዊ ጎንደር ዞን ቆላ ወገራና በደቡብ ጎንደር አዲስ ዘመን በተደረገ ውጊያ የገዢው ቡድን ወታደር ከባድ የሆነ የሰብአዊና ቁሳዊ ውድመት አስተናግዷል። የአማራ ፋኖ አንድነት በጎንደር መብረቅ ክፍለ ጦር በአዲስ ዘመን ባደረገ ውጊያ የቡድን መሳሪያን ጨምሮ በርካታ የነፍስ ወከፍ ክላሽንኮፍ መሳሪያ ማርኮ ታጥቋል። በውጊያው በርካታ ቁጥር ያላቸው የአገዛዙ ወታደሮች የተገደሉ ሲሆን፣ አስከሬናቸው ዛሬም ከወደቀበት ተነስቶ ስራ ተቀብሮ አለመፈጸሙ ነው የተነገረው። በተመሳሳይ በቆላ ወገራ ከባድ ትንቅንቅ የተደረገ ሲሆን፣ በዚህም የፋኖ አባላቱ ትልቅ ድል መቀናጀታቸው ታውቋል። በዚህ አውደ ውጊያ መከላከያን መንገድ እየመሩ የነበሩ በርካታ ባንዳዎች መደምሰሳቸው ነው የተነገረው። እንዲሁም የሜጀር ጄኔራል ኡባንታባ ተወርዋሪ ኃይልና ውባንታ አባተ ተወርዋሪ ክፍለ ጦር ሰኔ ማርያምና ጎሃ ላይ የነበሩ የአገዛዙን እጅግ ጠንካራ ምሽጎች ሰባብሯቸዋል። አለምበር ከተማ ላይ የገቡት የሜጀር ጀኔራሉ ውባንታ አባተ ኮር አባላት የአጼ ፋሲልን ኢንጂነር ስመኛው ክፍለ ጦር ሁለት ሻለቆች በአገዛዙ ጦር ላይ ከፍተኛ ኪሳራ አድርሰዋል። የፎገራ ወረዳ ምክትል አስተዳዳሪንም ለመማረክ ችለዋል። በተመሳሳይ ወረታ ከተማ ላይ አጼ ፋሲል ክፍለ ጦርና ኢንጂነር ስመኛው ክፍለ ጦር ከፍተኛ የሆነ ተጋድሎን ፈጽመዋል። ውባንታ አባተ የተሰዋበት ዕለትም በትግል ልጆቹ በመላው አማራ ምድር በአውደ ውጊያ ታስበው ብለዋል። በሌላ በኩል የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ አባላት ትናንት ማምሻውን መሀል አረርቲ ከተማ ጥሰው በመግባት አረርቲ ሆስፒታል አካባቢ በአገዛዙ ጦር ላይ ጥቃት ፈጽመዋል። በዚህ የተደናገጠው የአገዛዙ ሰራዊት በደመነፍስ በመተኮስ ንጹሐን ዜጎች ላይ ጉዳት አድርሰዋል። የዘር ተኮር ጭፍጨፋ ያበሳጫቸው የመከላከያ ሰራዊት የኦሮሚያ ተወላጆች ከነሙሉ ትጥቃቸው የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድን መቀላቀላቸውም ተገልጿል። በጎጃም ቀጠና እየተካሄደ ባለው በዘመቻ አንድነት ደግሞ የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋ ዳሞት ብርጌድ ከሌሊቱ አስር ሰዓት ተኩል ጀምሮ ወደ ፈረስ ቤት ከተማ በመግባት በሶስት ግንባሮች አገዛዙን ደምስሷል። በዚህም ቅዱስ ገብርኤል አካባቢ አስተዳደር ጽሕፈት ቤት፣ ቅዳሜ ገበያ በተባሉ ፈረስ ቤት ከተማ ውስጥ በሚገኙ ቦታዎች ላይ በተደረጉ ውጊያዎች 21 የአገዛዙ ጦር ሲገደል 15ቱ ቆስለዋል። የአረንዛው ዳሞት ብርጌድ ጅጋ ሻለቃ ዛሬ አምስት ሰዓት ተኩል በከፊል ጅጋን ከተማ የተቆጣጠረ ሲሆን የብልጽግናው ጦር ራሱን ለመከላከል ወደ አንድ ተሰባስበዋል። ከሰዓቱንም ራሱን በብረት ለበስ እየተከላከለ እና ከባድ መሳሪያዎችን ከፍኖተ ሰላም ወደ ጅጋ ሲወረውር ነበር። ሁለተኛ ቀኑን በያዘው ዘመቻ አንድነት የድምሰሳ ውጊያ የአማራ ፋኖ በጎጃም በአራቱ አውደ ውጊያዎች ድል ተቀናጅቷል። በአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌድና ታደሰ ሙሉነው ብርጌድ በሶስተኛ ጎጃም አገው ምድር ክፍለ ጦር ቤት ወደድ አያሌው መኮንን ና አቤ ጉበኛ ብርጌድ በጠላት ላይ መብረቃዊ ጥቃት በመፈጸም ሙትና ቁስለኛ እንዲሁም ምርኮኛ አድርገዋል። ታደሰ ሙሉነ ብርጌድ መራዊ ና ገርጨጭ ከተሞች ውስጥ በመግባት ጀብዶ የፈጸመ ሲሆን ሀምሳ የአገዛዙ ጦር ሲሞት ስልሳ የሚሆነው ቁስለኛ ሆነዋል። አስር ወታደር የማረከው ብርጌዱ ሁለት ብሬን አንድ ስናይፐር ሀያ ክላሽንኮፍ ና አንድ ሺ ሁለት መቶ ጥይት ከመራዊ ከተማ ማርከዋል። የጣናው መብረቅ ብርጌድ ከባህር ዳር በቅርብ ርቀት የምትገኘው መሸንቲ ከተማ በመግባት ሀያ የአገዛዙ ጦርን ደምስሷል። ሰላሳ ሁለቱን ቁስለኛ አድርገዋል። ባህር ዳር ከተማ አጠገብ በሚገኙት አየር ኃይልና መኮድ ላይ ያነጣጠረ በድሽቃ ማጥቃት 13 ልዩ ኮማንዶዎች ተደምስሰዋል ሲል የአማራ ፋኖ በጎጃም አሳውቀዋል። በዚህም ባህር ዳር ከተማ የሚገኙት መኮድና አየር ኃይል ግቢዎች በፋኖ ተደብድበዋል። በአጠቃላይ በዘመቻ አንድነት ዛሬ መጋቢት 11 2017 ዓ.ም በተደረገው ዘመቻ እስካሁን ከአገዛዙ ጦር 124 የሚሆነው ሲሞቱ መቶ ዘጠኙ ደግሞ ቁስለኛ ሆነዋል። ሀያ የብልጽግና ኃይል ተማርኳል። በዛሬው ውጊያ መራዊ ገርጨጭ መሸንቲ ዝህብስት መኮድና አየር ኃይል ግቢዎች ጥቃት የተፈጸመባቸው ቦታዎች ናቸው። የአማራ ተወላጅ የመከላከያ ወታደሮች ከፍተኛ የጦር አዛዦችን ጨምሮ ከሰላሳ በላይ የአገዛዙን ወታደሮች በስብሰባ አዳራሽ ውስጥ ገደሉ። የአማራ ተወላጅ የሆኑ የመከላከያ አባላት አመራሮቻቸው ስብሰባ ላይ እንዳሉ በከፈቱት ተኩስ ከሰላሳ በላይ የሚሆኑትን ገድለው መሰዋታቸው ተሰምተዋል። በጎንደር መተማ ሽንፋ ስብሰባ ሲያካሂዱ ከነበሩ የአገዛዙ ወታደሮች መካከል የሸዋና የጎንደር ተወላጅ የሆኑ ሁለት የመከላከያ ሰራዊት አባላት በገዛ አባሎቻቸው ላይ በከፈቱት ተኩስ ከሰላሳ በላይ የሚሆኑትን ገድለው መሰዋታቸውን አረጋግጫ ለው ሲል መረብ ሚዲያ ዘግበዋል። ወታደሮቹ በከፈቱት ተኩስ ከተገደሉት ከሰላሳ በላይ ወታደሮች በተጨማሪ ከ20 በላይ የሚሆኑት መቁሰላቸው ነው የተነገረው። ሲካሄድ በነበረው ስብሰባ አርሶ አደሩን ጨምሮ አጠቃላይ ማህበረሰቡን በምን መልኩ አስገድደን ከኛ ጎን እንዲቆም እናድርገው የሚል ሀሳብ ተነስቶ ውይይት እየተደረገ ባለበት ነው ሁለቱ ተሰብሳቢ የመከላከያ ሰራዊት አባላት ህዝባችን ላይ ይህን ያክል ጫና ሲደረግ ዝም ብለን አንመለከትም በሚል ተኩሱን የከፈቱት ተብለዋል። ከተገደሉ ወታደሮች መካከል ከፍተኛ አዛዦች መስመራዊ ጦር መኮንን ድሮኖች እና የከባድ መሳሪያ ተኳሾች ይገኙበታል ነው የተባለው ሁለቱ የመከላከያ ሰራዊት አባላት ተኩስ ከፍተው ከ30 በላይ የሚሆኑትን ገድለው ከ20 በላይ የሚሆኑት ካቆሰሉ በኋላ መስዋዕትነት የተቀበሉ ሲሆን ይህም የህልውና አደጋ ለተጋረጠበት የአማራ ህዝብ የተከፈለ ውድ ዋጋ ነው ሲሉ ምንጮች ገልጸዋል ጥቃቱን ተከትሎ በእዙ ውስጥ የሚገኙ የአማራ ተወላጅ የሆኑ የሰራዊቱ አባላት ለእስር የተዳረጉ ሲሆን ከእነዚህ መካከልም ጥቃቱ እንደሚፈጸም አስቀድሞ መረጃው ነበራችሁ በሚል ጥርጣሬ ብቻ የተገደሉ ስለመኖራቸው ተጠቁመዋል አብይ አህመድ ከትግራይና ከኤርትራ ጋር ጦርነት ሊከፍቱ እንደሚችሉ ጠቆሙ። አብይ አህመድ አሊ ዛሬ በፓርላማ በነበራቸው ውሎ በርካታ እርስ በርሳቸው የተዘበራረቁ ንግግሮችና ማብራሪያዎችን ሰጥተዋል። ከዶክተር ደሳለኝ ጫኔ ውጭም ከአባላቱ የቀረቡላቸውን የወደሳ የሙገሳና የግፋ በለው ጥያቄዎችን አስተናግደዋል። አብንን ወክለው ፓርላማ የገቡት ዶክተር ደሳለኝ ጫኔ ከግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም ብለዋል። ዶክተር ደሳለኝ ጫኔ በንግግራቸው ኢህአዴግ ልማታዊ አምባገነን መንግስት ነበር ያሉ ሲሆን የእሱ ውላጅ የሆነው ብልጽግና ደግሞ የሙሉ ጊዜ ጦረኛ ሆኗል ሲሉ ተናግረዋል። ብልጽግና በአማራ ክልልና በኦሮሚያ ክልል እያደረገ ያለውን ውጊያም እንዲያቆም ጠይቀዋል። አብይ አህመድ በፓርላማ ውሏቸው ካነሷቸው ሀሳቦች መካከል የአማራና የኦሮሚያ ክልል ውጊያዎች፣ የህዳሴ ግድብ፣ የትግራይ ክልል ወቅታዊ ሁኔታና የባህር በርና የኤርትራ ጉዳይ በዋናነት ይጠቀሳል። በዶክተር ደሳለኝ ጫነ የተነሱት ወሳኝና የአገዛዙን ባህሪ ገላጭ ንግግሮችም አብይን ክፉኛ አናደዋቸው የፓርላማ አባሉ ብልጽግናን ግጭት ጠባቂ ጆሮ አልባና ጦረኛ ማለታቸው ነው አብይን ክፉኛ ያበሳጫቸው። አብይ ግን መንግስቴ ጦረኛ አይደለም ላለፉት ሰባት አመታትም ከማንም ጎረቤት አገር ጋር ተዋክቶ አያውቅም ሲሉ ጦርነትን የሚጸየፉ ለማስመሰል ሞክረዋል። ሆኖም ላለፉት ሰባት አመት ከሶማሌ እስከ ኦሮሚያ ከቤንሻንጉል እስከ ጋምቤላ ከትግራይ እስከ አማራ ክልል ከፍተኛ ውጊያዎችን አካሂደው ሚሊዮኖች እንዲሞቱ አድርገዋል። ሰውየው ፋኖ ለምን እኛ የተወቀስ ነውን ያህል በዶክተር ደሳለኝ አልተወቀሱም በሚልም ብስጭታቸውን ገልጸዋል። አብይ አህመድ በንግግራቸው አገዛዛቸው ያለበትን ችግርና ሊያስተካክላቸው የሚገባውን ነገር ዘርዝረው ያስቀመጡትን ዶክተር ደሳለኝን ጨለምተኛ ሲሉ ተሳድበዋል። በዚህም ከውሏቸው አስራ አራት ደቂቃውን ለዶክተር ደሳለኝ ምላሽ በመስጠት ፈጅተዋል። አብይ የህዳሴ ግድብን አጠናቀናል ከስድስት ወር በኋላ እናስመርቃለን ማለታቸውም ሌላኛው የፓርላማው አጀንዳቸው ነበር። ሆኖም የህዳሴ ግድብ አሁንም ስራ ጀምሯል ቢባልም መብራትን በርካሽ ሲያገኝ የነበረው ከተሜ ኢትዮጵያዊ ጭምር የመብራት ክፍያን መክፈል አቅቶት ወደ እንጨት እና ከሰል ዘመን እየተመለሰ መሆኑን አገር የሚያውቀው ሀቅ ነው። ትግራይን በሚመለከት ባነሱት ሀሳብ ደግሞ ጌታቸው ረዳ ከስልጣን መነሳቱን ጠቁመዋል። ጊዜያዊ አስተዳደሩ ጊዜው እንዳበቃና እንደገና እንደሚደራጅም ገልጸዋል። ግለሰቦች ሊነሱ ይችላሉ ሲሉ የጌታቸውን መነሳት የጠቆሙት አብይ ከትግራይ ሰዎች ጋር ውይይት እያደረጉ መሆናቸውን አስታውቀዋል። ነገር ግን ከትግራይ በኩል በአማራና በኦሮሚያ መከላከያ ተበትኗል በሚል ጦርነት ሊያነሱብኝ የሚፈልጉ ኃይሎች አሉ፣ ሆኖም አያሸንፉኝም ሲሉ ተናግረዋል። ሰፊ ጊዜ ወስደው ስለ ቀይ ባህር በውሏቸው ያነሱት አብይ አህመድ የባህር በርንም ሆነ የቀይ ባህር ጉዳዮችን እንደማይተዉት አንስተዋል። እንዲሁም ከኤርትራ ጋር በባህር ጉዳይ ዙሪያ ጦርነት ውስጥ እንደማይገቡ አንስተዋል። ሆኖም ግን በዚህ ንግግራቸው በሰላማዊ መንገድ የባህር በሩን የማያገኙ ከሆነ በማንኛውም መንገድ ለማግኘት እንደሚሰሩ ገልጸዋል። ከሰላማዊ መንገድ ውጪ ያለው ሌላኛው መንገድ ደግሞ ጦርነት መሆኑ ይታወቃል። ከዚህም ባለፈ ኤርትራ ላይ ጦርነት የመክፈት ዓላማ እንደሌላቸውና ትንኮሳ ከተፈጸመባቸው ግን ወደ ጦርነቱ እንደሚገቡ ጠቁመዋል። በዚህ ሙስሊም ኤርትራን ተንኩሳኛለች በሚል ወደ ጦርነቱ ለመግባትና ለዚህ ዝግጁ እንደሆኑ ተናግረዋል። በዚህ ንግግራቸውም ትንኮሳ አልታገስም በሚል ከትግራይ ኃይሎች ጋርም ይሁን ከኤርትራ ጋር ወደ ጦርነት እንደሚገቡ በገደምዳሜው ጠቁመዋል። አብይ በዛሬው ፓርላማ ውሏቸው ከእስከ ዛሬው እጅግ አጭር ሰዓትን የፈጀና ያለሻይ ረፍት የተጠናቀቀ ነበር። ህወሓት በጦርነት ህይወታቸውን ላጡ ቤተሰቦች መርዶ ነገረ። በዚህ መሰረት በትናንትናው ዕለት በአዲግራት ከተማ ህዝብ በተሰበሰበበት የ19 ሰዎች መርዶ የተነገረ ሲሆን የሀዘን ስነስርዓትም ተከናውኗል። በዛሬው ዕለት ደግሞ በዳጋ ሀሙስ ከተማ ውስጥ ይህ የመርዶ መንገር ስነስርዓት መከናወኑን የክልሉ ማስ ሚዲያ ዘግቧል። የክልሉ ማስ ሚዲያ እንደዘገበው ዛሬ ረቡ መርዶ የተነገራቸው 21 የሟች ቤተሰቦች ናቸው። በስነስርዓቱ ላይ የከተማዋ ነዋሪ ተገኝቶ ሀዘኑን እንደገለጸው የጠቀሰው ዘገባው አንዳንድ ነዋሪዎች የሰማዕታት ቤተሰቦች ድጋፍ ይደረግላቸው ይገባል የሚል አስተያየት መስጠታቸውን አስታውቋል። ይህ መርዶ የመንገድ ስነ ስርዓት በሚቀጥሉት ቀናት በሌሎች ከተሞችም እንደሚቀጥል መረጃዎች አሳይተዋል። የብልጽግናው አገዛዝ እስካሁን ባደረጋቸው ውጊያዎች ሁሉ የሞቱ ወታደሮችን መርዶ ያልነገረ ሲሆን በይፋም የሀዘን ቀን አላወጀም። ምክንያቱም ያለቀውን ቁጥር ስፍር የሌለው ወታደር አሁን ላይ በይፋ ማርዳት እያደረጋቸው ባለው ጦርነቶች ላይ ሌላ ችግር ይፈጥርብኛል ብሎ ያስባል።